የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ ሕብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰአሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለያችሁ በወርቅ ልብሷ ከመከራ ሥጋ ከመከራ ነፍስ ተሰውራችሁ የዶኪ ማስን ጓዳ ጭንቀቱን አይታ ሙሉ ያደረገች ከልጇ ያማለደች ድንግል ማርያም እናንተንም ታማልዳችሁ። ለዛሬ እግዚአብሔር ፈቅዶና ወዶ ለአብይ ጾም ሰላሳ ሶስተኛ ቀን ያደረሰን እሱ እግዚአብሔር ከዘላዓለም እስከ ዘላዓለም ለስም አጠራሩ ክብር ምስጋና ይድረሰው። ዛሬም እሱን አጋዥ በማድረግ ረዳኢ በማድረግ በሦስተኛው ፈተና ዲያብሎስ እንዴት መስሎ መጣ የሚለውን እንማራለን። ዛሬ በዚህ ውስጥ የምነግራችሁ ደግሞ አንድ ረቂቅ ሚስጢር አለ የዓለምን ንብረት ስልጣን፣ ገንዘብ፣ ሹመት አሳይቶ የሚለውን ቃል እዛ ጋ አንድ የመነግራችሁ የቤተ ክርስቲያናችን ትምህርት አለና እሱን አስተውላችሁ ትሄዳላችሁ። ማስተዋል የሚሰጥ እግዚአብሔር ነው። እኔ አሳሳቢ ነኝ፣ እኔ አስታዋሽ ነኝ። በልባችሁ የሚያሳድርላችሁ፣ በአይምሯችሁ የሚቀርጽላችሁ እሱ እግዚአብሔር ነውና የምትሰሙትን ሁሉ በልባችሁ ጽላት ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ፣ የልቦናችሁን ልመና ሰምቶ ይፈጽምላችሁ። ቃሉን የምትሰሙ ሁሉ እግዚአብሔር ከእናንተ ጋር ይሁን። አንዳንዶች ደግሞ ከመስማት አልፋችሁ ከእኔ ጋር አብራችሁ የእግዚአብሔርን ቃል ለሌላው እንዲደርስ የምትጥሩ አላችሁ። ሁልጊዜ ላይክ ሼር በማድረግ ሰው እንዲያዩት ታደርጋላችሁ። አዲስ የሆናችሁ ደግሞ ስትመጡ ሰብስክራይብ አድርጋችሁ የእግዚአብሔር ቤተሰብ ትሆናላችሁ። ብዙ ጊዜ ዩቲውብ ላይ የእኔ ቤተሰብ ሆኑ ነው የሚሉት ሰዎች። እኔ ደግሞ የምላችሁ የእግዚአብሔር ቤተሰቦች ትሆናላችሁ ነው። ከእኔ ጋር አብረን ቤተሰብ ነው የምንሆነው። ቤተሰቦቼ ናችሁ፣ እኔ ቤተሰባችሁ ነኝ። አባታችን እግዚአብሔር ነው፣ አምላካችን እርሱ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንዳልኩት ሼር እና ላይክ የምታደርጉ ሁሉ እናንተም ልመናችሁን ደግሞ ቅዱስ ሚካኤል በልዑል እግዚአብሔር ፊት ያደርስላችሁ። የማቴዎስ ወንጌል ምዕራፍ አራት ላይ ስለ ሦስተኛው ፈተና ስንመለከት ቁጥር ስምንት ቁጥር ዘጠኝና ቁጥር አስር ላይ የተጻፈ ነው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ፣ የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ ሰጠሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና አለው። እንዳልኳችሁ ሁለት ነጥቦችን ዛሬ እንመለከታለን። አንደኛው የዓለምን መንግሥታት ሁሉ ክብራቸውን አሳይቶ በሚለው ቃል አይቶለታል እንዴ የሚለውን ነው። ክርስቶስ እንዴት ነው ያየው? ምንድን ነው ደግሞ ያሳየው? በዚህ ውስጥስ እንዴት አድርጎ ነው ባለፈው አንስተናል ግን የምናየው ረቂቅ ምስጢር በዚህ ውስጥ አለ። ሌላው የምናየው ነጥብ ሦስተኛውን ፈተና ምን መስሎ ማን መስሎ መጣ የሚለውን ይሆናል። እግዚአብሔር አባታችን እግዚአብሔር አምላካችን እሱ በቸርነቱ እሱ በረድኤቱ ከክፉ ነገር ሁሉ ሰውሮ የምንሰማውን ቃል እየባረከ እየቀደሰ ስለ አንዱ ፈንታ ሰላሳ ስድሳ መቶ ፍሬ እንድናፈራ የእሱ ቅዱስ ፍቃድ ይሆንልን። እመቤታችን አትለየን። የሰማይቱ የቅዱስ ቂርቆስ በረከት ረድኤት ይደርባችሁ። የእናቱ የቅድስት ኢየሉጣ አንገቤናዊት የዘላለም ጸሎት በእናንተ ላይ እንደ ዝናብ ይውረድ። እነሱን ከፍልሃና ከመከራ ያዳነ የሰወረ ሊቀ መላእክት ቅዱስ ገብርኤል እናንተንም ከሚያስፈራ ነገር ሁሉ ይሰውራችሁ። እግዚአብሔር በረድኤቱ እግዚአብሔር በቸርነቱ ሁልጊዜ የምትመኙትን ሁሉ ለእናንተም እንዲፈጽምላችሁ የኔም የዘወትር ጸሎቴ ነው። የቅዱሳን አምላክ አይለያችሁ። እንዲሁም ዛሬ መታሰቢያቸው የሆነ የቅዱሳን አባቶች እናቶች በረከት ሁሉ በእናንተ ላይ ይደር። እንግዲህ ሦስተኛውን ፈተና ስናይ፣ ሦስተኛው ፈተና በከተማ ወይም በተራራ ላይ ነው። እሱን እንመለከታለን። ምን መስሎ እንደመጣ ነው ዛሬ የምናየውና አሳይቶ ለሚለው ለሱ ትርጉም ነው። እግዚአብሔር የሚያስተምረን በመጀመሪያ ዲያብሎስ ሁሉ ነገር የእሱ እንደሆነ አድርጎ ነው አሁን የመጣው። ገዳም ምድረ በዳ ውስጥ ምግብ አይገኝም። ትኩስ ዳቦ እያሳየ መጣ። በእጁ ደግሞ እንደገና ድንጋይ ይዞ በቤተ መቅደስ ጥሩ ሁ የቤተ ክርስቲያን አገልጋይ ወይ ጳጳስ ወይ መነኩሴ ወይ ቄስ አምሞ ጠምጥሞ መስሎ ሊቀ ካህናት መስሎ ፈትኖ ጥሎታል። አሁን ደግሞ ባለጸጋ ሆኖ፣ በቃ ሁሉ የእሱ የሆነ አስመስሎ መጣው። በቃ ሁሉም ማድረግ የሚችል አንዳንድ ሰዎች ብዙ ጊዜ የሚፈተኑት ለዛ ነው። አሁን ብዙ ሰዎች በትዳር ህይወትም ራሱ የሚፈተኑት እንዲሁ ዝም ብሎ በቃ ተቀምጣ በቃ ሀብታም ማግባት ብቻ በጭንቅላቷ ውስጥ የተቀረጸ ምስኪን ያልታደለች ትኖራለች። ወይም ደግሞ እሱም እንደዚሁ እንደው ሀብታም የሆነች ፈልግ ይላል። ሀብት በስራ የሚመጣ ነው። ሀብት መጀመሪያ እግዚአብሔርን መፍራት ነው። ይህንን ተመልክተናል። ማቴዎስ ስድስት ላይ አስቀድማችሁ የእግዚአብሔር መንግስቱን ፈልጉ ጽድቁን ፈልጉ፣ ሁሉ ይጨመርላችኋል ተብሏል። ሀብት በመስራት የሚመጣ እግዚአብሔርን በመለመን የሚባረክ ነው። ሁለቱን ዓሣ አምስቱን እንጀራ እያበረከተ ሲመግባቸው የምናየው የወንጌል ትምህርት እኮ ሕይወታችሁ እንዲህ ይቀደሳል ይባረካሉ። ስለዚህ የስራ ውጤት ነው። አንዳንዶች ግን ገንዘብ ለማግኘት ሰይጣን በዚህ አሁን በመጣበት አኳሃን ሁሉን እሰጣቸዋለሁ በማለት በጠንቋዩ በቃልቻው፣ በአስማተኛው፣ በመተተኛው እንደገና በቤተ ክርስቲያን ውስጥ ያለ ደግሞ አለ አስመሳይ ጠንቋይ። በእነዚህ ሁሉ ውስጥ የወደቁ ሰዎች አሉ። ስለዚህ እዚህ ላይ ነው ትልቁ ጥንቃቄ። ዲያብሎስንም እምቢ በሉት ከእናንተ ይሸሻል። ይሄ ሁልጊዜ የምናነሳው ቃል ነው። አሁንም የዲያብሎስ መንፈስ የታሰረ ይሁን የወደቀ ይሁን ወደ ጥልቁ ይውረድ። ዲያብሎስ ፈታኙ ሁልጊዜ የሚመጣው አስመሳይ ሆኖ ነው የሚመጣው። እሚመጣው ግን ለምን እንደሆነ ዮሐንስ ወንጌል ምዕራፍ አስር ቁጥር አስርን በደንብ ተመልክተናል። ሊያርድ ሊያጠፋ፣ ሊገድል ነው የሚመጣው ሊሰርቅ። ሊሰርቅ ሲመጣ ሌባ ደግሞ ራሱን ይቀያየራል፣ መልኩን ይለውጣል። ስለዚህ አሁን ሁሉ ነገር ያለው መስሎ ወደ እሱ መጥቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። የዓለምን መንግሥታት ሁሉ ክብራቸውን አሳይቶ ይላል። እንግዲህ ይህንን ቃል ስትመለከቱ አመጣጡ ይህንን ሲመስል ሌላው ግን ወደዚህ ወደ ረጅም ተራራ ያመጣበት ምክንያት ሊፈትነው ምን ብሎ ነው ዲያብሎስ? ነገስታትን ድል በማልነሳበት በቤተ መቅደስ ቢሆን ነው ድል ይነሳኝ እንጂ ነገስታትን ድል በምነሳበት በተራራ ቢሆን መች ድል ሊነሳኝ ነበር ብሎ ነው የመጣው። እንግዲህ መቅደስ የካህናት ነው። ስለዚህ ካህናቱ በመቅደስማ ያሸንፉኛል፣ ቤታቸው ነው ባህታውያን በገዳም መነኮሳት በገዳም ቤታቸውን ያሸንፉኛል፣ እያለ እዛ ቤድ አሸንፏል። እዛ ቤድ አሸንፏል ብሎ አሁን ለሦስተኛ በመቅደስ ነገስታትን ድል በማልመታበት ነው እንጂ እዛ ካህናት ናቸው። አሁን ግን በዚህ በተራራው ላይ የዓለምን ገንዘብ አሳይቼ ድል እነሰዋለሁ ብሎ መጣ። አመጣጡም እንዳያችሁት ነው። ሲመጣ ምንድን ያደረገው? የዓለምን ነገስታት ክብራቸውን አሳይቶ ሲል ጠጠሩን ወርቅ ብር አስመስሎ ቅጠሉን ግምጃ ገንዘብ አስመስሎ መንግስታቱን ሁሉ ግዛቱን ሁሉ እሰጥሃለሁ ብሎ በእንዲህ አይነት ሁኔታ መጣ። የሚገርማችሁ በምትሐት ነው ይህን የሚያደርገው። እንስሳትን አራዊትን ፈረስ በቅሎ አስመስሎ እንደገና ሰራዊት አስመስሎ አራዊቱን እንስሳቱን እኮ ሁሉ ምን አስመስላቸው ሰራዊት በቃ የሚጠብቁት ዲያብሎስ በጣም የተሸወደው ያልገባው ከማጋ እየተነጋገረ እንደሆነ ነው ይሄን ግን ልብ በሉ እሱም በጥርጥር ነው ጥምቀቱ ላይ የምወደው ልጄ የሚል ስለሰማ ማቴዎስ አራትን ስታዩ አሁን እናንተ በደምብ ሁሉ ነገር ገብቷችሁ እየተማራችሁ ስላላችሁ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ እያለ ስለሆነ ለማወቅና ላለማወቅ የሚፈተናቸው ናቸው። ግን አላወቀውም ኢየሱስ ክርስቶስን። ብዙ ሰዎች ዛሬ ኢየሱስ ክርስቶስን አላወቁትም። በተለይ በክደት ምንፍቅና ትምህርት ውስጥ ያሉ ሰዎች ዛሬ አማላጅ ሲሉት፣ ፍጡር ሲሉት ነቢይ ነው ሲሉት አምላክነቱን ክደው አምላክ ወልደ አምላክ የአማልክት አምላክ መሆኑን የነገስታት ንጉሥ መሆኑን የጌቶች ጌታ መሆኑን ይህንን ዓለም የፈጠረ መሆኑን ፈጣሪ መሆኑን የሁሉ አባት መሆኑን ብዙዎች ዛሬ ዘንግተውታል። ይሄ የሚነገረው በቅዱስ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ክርስቲያኖች፣ የተዋሕዶ ልጆች እንኳን ደስ አላችሁ ላችኋለሁ። ሁሌ ለምን በእውነተኛይቱ ቤት ነው ያላችሁት። በሚያድን ቤት ነው ያላችሁት። መንግሥተ ሰማያትን በሚያወርስ ቤት ነው ያላችሁት። በሚጠፋ ቤት አይደላችሁም። በከንቱ ቤት አይደላችሁም። በክደት ቤት አይደላችሁም። አውሮፓ ባዶውን ቀርቷል። አሜሪካ ባዶውን ቀርቷል። ወገኖቼ፣ በእምነታችሁ ጸንታችሁ ብትኖሩ ግን የዘላለም ክብርን ትወርሳላችሁ። ስለዚህ ዲያብሎስ እንዲህ ባለ መልክ መጥቶ ፈረሱን ሰራዊት እያስመሰለ አራዊቱን በሬ፣ ላም፣ በግ፣ ፍየል እያስመሰለ የዓለምን ክብር አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ ሰጠሃለሁ አለው። እዚ ጋ ነው ቁልፍ ነገር ነግራችኋሉ ያልኳችሁ ዲያብሎስ በምትሃት ይሄንን ሲያደርግ ኢየሱስ ክርስቶስ ግን የእሱን ምትሃት አያይለትም። ይሄንን ነው ልብ ማለት ያለባችሁ። ብዙ ሰዎች ዛሬ የሚታለሉት ሰይጣን እያስመሰለ በሚሰጠው ግን በሚጠፋ ገንዘብ ነው። ብዙዎቻችሁ ልብ በሉ። ጠንቋ ቤት የሚሄዱ ሰዎች፣ ቃልቻ ቤት የሚሄዱ ሰዎች፣ ምንፍቅና ጋር የሚሄዱ ክደት ጋር የሚሄዱ ሰዎች ብር ፍለጋ እኔ አሁን እንደ ቀልድ ይነሳል እንጂ ሰዎች ሲነግሩኝ የሰማሁት አንዳንድ ትምህርት ላይ ማንስቸዋለሁ። የባንክ ደብተራችሁን ይዛችሁ ነው ባንካችሁ ውስጥ ገንዘብ ይገባል ምን ማለት ነው፣ ይሄ እስቲ አስቡት። ይሄንን እየሰማስ ወደ ክደት ምንፍቅና የሚሄድ ሰው ምን አይነት ሰው ነው? እንዴት አይነት መታወር ነው? እንዴት አይነት የልቡና ማጣት ነው? እንዴት አይነት የአይምሮ መዘጋት ነው? እግዚአብሔር ይጠብቃችሁ፣ እመብርሃን በምልጃዋ አትለያችሁ፣ የቂርቆስ የኢየሉጣ በረከት ይደርባችሁ እንጂ ፈታኝ ዘመን፣ ብዙዎች ወደቁ፣ ብዙ ይጠፉ እያስመሰለ በምትሃት ኢየሱስ ክርስቶስ ግን እሱ እየለፋ ምትሃቱን እያደረገ ፈረሱን ሰራዊት ሲያደረገው፣ አራዊቱን ላምበሬ ሲያደርግ ክርስቶስ በእሱ አይለትም። እሱን የመሰለው የሚያይለት መስሎታል። ክርስቶስ ግን የሱ ምትሃት አያይለትም። ደፋር ነውና፣ ወድቀ ብትሰግድልኝ፣ እጅ ብትነሳኝ ይህን ሁሉ እሰጥሃለሁ አለው። የዛን ጊዜ ነው እንግዲህ አንተ ጽኑ ባላ ጋራ ከኋላዬ ወግድ ያለው። የዛን ጊዜ ዲያብሎስ ፈታኙ እንደ ጢስ ተኖ፣ እንደ ጉም ተኖ፣ እንደ ትቢያ በኖ ጠፍቷል። የዛሬው ትምህርታችን ይሄ ነበር። የሰማነውን በልቡናችን ያሳድር። የሚፈታተናችሁን የሰይጣን ኃይል እንደ ጉም ያትንላችሁ፣ እንደ ጢስ ያትንላችሁ፣ እንደ ትቢያ ያብንላችሁ። ሕይወታችሁን ለምለም ይሁን። የምትመኙትን አትጡ። ቅድስተ ቅዱሳን ድንግል ማርያም አትለያችሁ። የቅዱስ ሚካኤል ክንፍ፣ የቅዱስ ገብርኤል መስቀል ጋሻና አጥር ይሆናችሁ። የሰማችሁትን ትምህርት ሁሉ ለሌላው ሰው ደግሞ የምታደርሱ በረከት ረድኤቱን ይስጣችሁ። ቃሉንም ሰምታችሁ የምትጠቀሙ የልባችሁን ሀሳብ ይፈጽምላችሁ። ትላንትና ማታ ላይ ያደረግኩት ትምህርት አለ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ከጥንት እስከ ዛሬ ያላት ፈተና ምንጩ። እሱን ትምህርት እባካችሁ ስሙ፣ ሌላውም ሰው አድርሱ። እግዚአብሔር ደግሞ የእናንተ ልመና ይስማ። ቀጣይ ከፈላለሁ፣ እሱ ደግሞ እንዲሁ ይደረጋል ነገ። ስለዚህ ይህንን ትምህርት እየተከታተላችሁ ሌላው ሰው ሁሉ አድርሱልኝ ለሁሉ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ ሀብተ ሥጋ ሀብተ ነፍስን ያድላችሁ ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር ያስተማረን የመከረን ክብር ምስጋና ይግባው አሜን